ማለት ይቻላል። አባቴ ማለት ግን አይቻልም። ምን ችግር አለው? አባቴ ችግር አለው? ችግር የለውም ግን ቁርአንና ሐዲስ ላይ የለም። ራሱ አሁን ለምሳሌ በወቅቱ ችግር የለውም፣ ችግር የለውም ስልሽ፣ ቁርአንና ሐዲስ ላይ ረሱላ ስለም ከመጡ በኋላ የተከለከሉ ብዙ ነገሮች አሉ። ለምሳሌ በባይብል ላይ ዘዳግም ሰላሳ ሁለት አራት ላይ እርሱ ድንጋይ ነው ይላል። አይተሽ እኮ እርሱ አለት ነው ይላል፣ ሮክ ነው ይላል። ስለ አምላክ ሲናገር ማለት ነው። እንግሊዝኛው ነው ሮክ ነው የሚለው፣ አማርኛው እርሱ አምላክ ነው ብለ ያስቀመጠው ድንጋይ ነው ይላል። ግን ድንጋይ ማለት ለማለት መሸሸጋና መጠጊያ ማለት ነው፣ አይደል ሲና አ አ ስለዚህ መጠጊያና መሸሸጋ ነው፣ አልወኪል ነው አላህ በቁርአን አለ። ግን ድንጋይ ብለን አንጠቀምም ማለት ነው፣ እሱ ብለን አንጠቀምም። መዝሙር ላይ ላይ ደግሞ አምላክ እረኛዬ ነው ይላል። እረኛ ማለት ጠባቂ ማለት ነው ትርጉሙ፣ ግን እረኛ ብለን አንጠቀምም። ጠባቂ እንደሆነ በቁርአን ውስጥ ብዙ ቦታ ላይ አለ። አላህ ጠባቂ እንደሆነ፣ አለማትን የሚጠብቅ ሙሃይሚን እንደሆነ ተገልጿል። አላህ ጠባቂ እንደሆነ ረቂብም ተብሏል። ጠባቂ። ገባሽ እንደገና ደግሞ ገበሬ ተብሏል ዮሐንስ ወንጌል 15 አንድ ላይ ገበሬ ተብሏል ገበሬ ማለት ተንከባካቢ ማለት ነው ትርጉሙ እንጂ ሊትራሊ ገበሬ አይደለም ስለዚህ አላህ በቁርአን ውስጥ ገበሬ አልተባለም ግን ተንከባካቢ ተብሏል አባት ደግሞ ማለት ደግሞ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ አባታችሁ አንዱ የሰማዩ ነው እና በምድር ላይ ማንንም ይላል የወላጅ አባቴን አባት ብዬ አልጠራውም እንዴ ብለን ስንል አባት የሚለው ኦሪጂኔተር ማለት ነው ይሉናል። አስገኚ ማለት ነው። ትንቢተ ሚልኪያስ ምዕራፍ ሁለት ቁጥር አስር ላይ ለሁላችን አንድ አባት ያለ አይደለምን አንድ አምላክስ የፈጠረን አይደለምን አለ። አባት የሚለው እዚህ ጋር ሴንስ ያደረገው አናሎጂካል ሴንስ ሆኖ አስገኚ ማለት ነው። ማቴዎስ ወንጌል ማነው፣ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ሁለት ላይም አንድ አባት አለን እርሱም አምላክ ነው አሉ አይሁዳያኖች። ኤፌሶ ምዕራፍ አራት ቁጥር ስድስት ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አላል። አባት የሚለው ኦሪጂኔተር ማለት ከሆነ አስገኝ ከሆነ ቁርአን ላይ በሱረቱ ለሐሽር ምዕራፍ 59 ቁጥር 24 ላይ አላ አስገኝ እንደሆነ ተነግሮናል፣ አልባሪ ተብሏል። ስለዚህ አሁን ምንድነው እንትኑ ነው የተቀጸለበት ቀጸል ነው አባት ማለት ምን ማለት ነው በሚለው በትርጉም እንግባባለን። አባት የተባለው ገበሬ የተባለው ድንጋይ የተባለው እንደገና ደግሞ እብራውያን ምዕራፍ 12 ቁጥር 29 ላይ የሚባላ እሳት ነው ይላል። ፈራጅ ነው ማለት ነው አይደል እሳት ነው ሲባል ሊትራሊ ስለ ነው ስለ ፕላዝማ ነው እያወራ ያለው ስለ ፍሌም የሚባለው ነገር ስለ ካርበን፣ ስለ ከሰል፣ ስለ ከሰል ውስጥ ስላለው እሳት ነው እያወራ ያለው ወይስ ፈራጅ ነው ማለት ነው? ትርኩሙ ፈራጅ ነው ማለት ነው። ፈራጅ ነው ማለት ነው ላይ ደግሞ አለ ተብሏል፣ ፈራጅ ተብሏል። ስለዚህ እሳት ብለን አንጠቀምም፣ ገበሬ ብለን አንጠቀምም፣ ድንጋይ ብለን አንጠቀምም፣ አባት ብለን አንጠቀምም። እንደገና ደግሞ ምንድን ነው ይሄ እረኛ ብለን አንጠቀምም እኛ ለምን ቁርአን ላይ ስላልመጣ ማለት ነው ግን በዛን ሰዓት በነበረው አናሎጂካል ተርሞች አሉ እራሱ ማለት ነው እንጂ በቁርአን ውስጥ እኮ አቡለሀብ የሚባል ሰው ታውቂያለሽ አቡለሀብ የሚባል ይርሰላል አቡለሀብ ማለት ትርጉሙ አብ የሚለው አብ የሚለው የአረብኛው ቃል ሊትራሊ ስትመለከቸው አባትማ ግን ባለቤት በሚል ይመጣል የመንቀልቀል ባለቤት ማለት ነው አቡበከር ሲባል ታስተምርሽ ታውቂያለሽ የአይሻ አባት አቡና በከር ነው። በከር ማለት ወጣት ግመል ማለት ነው። የወጣት ግመል አባት ማለት ነው እንዴ! ትርጉሙ አብ ማለት ባለቤት በሚል ነው የመጣው። አቡ ሁረይራ የሚባልም አለ። ሁረይራ ማለት ድመት ማለት ነው። የድመት አባት ማለት ነው። ድመት ስለነበረው ነው። ግን የድመት አባት አይደለም፣ የድመት ባለቤት ማለት ነው ትርጉሙ። በግዕዝ ስትመለከችው፣ ራእይ ዮሐንስን የጻፈው ሰው አቡ ቀለምሲስ ይባላል። ቀለምሲስ ማለት ራእይ ማለት ነው። አቡ ማለት አባት ማለት ነው። የራእይ ባለቤት ማለት ነው ትርጉሙ እንጂ ሊትራል አይደለም። ስለዚህ አብ የሚለው ቃል በዕብራይስጥም በአረብኛም በግዝም ባለቤት በሚል ይመጣል። ስለዚህ ኢየሱስ ክርስቶስ አባቴ ሲል የፍጥረት ባለቤት ያስገኘ ማለት በሚል ይመጣልን ብለን መተርጎም እንችላለን። ግልጽ ነው? ትንሽ ኦኬ። አዎ አዎ፣ ገባኝ። ኦኬ፣ አዎ።